አሰላሙ አለይኩም ረህመቱላሂ ወበረካቶ። ውድና የተወደዳችሁ የሰዑዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ የዘይን ሸሪሀ መጃን ማውሪያ ማለት ነው፣ እሱን የማሳያችሁ ይሆናል። ቀለል ባለብር መጀመሪያ የምንሄደው የስልካችን ሜሴጅ ላይ እንገባለን። ከዛም በዚህ መልኩ ይመጣልናል። ዘይን ኤዲ የምትነዋንችን አንድ ጊዜ እንነካታለን። እኔ የማሳያችሁ ዛሬ ያው የተለያዩ መጃኖች አሉ፣ ግን ማሳያችሁ በትንሽ ብር ነው ማለት ነው። የአራት ሪያል እና የአስራ አምስት ሪያሉን የማሳያችሁ ይሆናል። እንደምትመለከቱት መጀመሪያ የአራት ሪያሉ ሰላሳ ደቂቃ ኢንተርናሽናል መደወያ አለው እንደውም ደግሞ ለዘይን ሸሪሀ መደወያ አንድ ሺ ደቂቃ አለው ማለት ነው ይሄ የሚቆየው ለሰባት ቀን ያክል ይቆያል እንዲሁም አራት ሪያል ይቆርጣል ማለት ነው ይህንም መመጀን ከፈለጋችሁ ዘጠኝ ሀምሳ ዘጠኝ ላይ ደብሊዩ ፒ ኤ አንድ ብላችሁ መመጀን ትችላላችሁ ማለት ነው ሀሪፍ ነው አንድ ሺ ደቂቃ ለሰባት ቀን እንደዚህ ዘይን እንደፈለጋችሁ ደቂቃ ውስጥ ካለቀ ድረስ ደውላችሁ ማውራት ትችላላችሁ ማለት ነው። ሁለተኛው ደግሞ አንድ መቶ ሀያ ኢንተርናሽናል መደወያ ደቂቃ እንዲሁም ደግሞ ዘይን ለዘይን አንሊሚቴድ ሚኒት ማለት ነው። የደቂቃ ገደብ የለውም። እንደፈለጋችሁ ሀያ አራት ሰዓት ብታወሩበትም አያልቅም። ቀኑ ሲደርስ ብቻ ነው የሚያልቀው ማለት ነው። ሰዎች ሁለት ሶስት አራት ምናምን አያይዛችሁን ብታወሩበት አያልቅም አንሊሚትድ ስለሆነ ማለት ነው። እና ይህ ደግሞ ለአራት ሳምንት ወይም ለአንድ ወር የሚቆይ በ15 ሪያል ነው። ይህም መመጀን ከፈለጋችሁ ደግሞ 959ን እንጽፍና ደብልዩ ፒ ኤ 3 ብለን ሲንድ እንለዋለን ማለት ነው። ይህም በጣም አሪፍ ነው። ሜሴጁ ይሄ ሜሴጅ ከመጣላችሁ ያው አውርዳችሁ መጠቀም ትችላላችሁ ማለት ነው። በጣም አሪፍ ነው። 9.59 ላይ እንዴት እንደምንጽፍ ደግሞ እስኪ ያሳያችኋለሁኝ። ምናልባት ካልተረዳችሁት ይችን አንድ ጊዜ የሜሴጅ ምልክቷን ይችን አንድ ጊዜ እንነካታለን። ከዛ እንደምትመለከቱት እዚህ መጻፊያ ቦታ ክፍት ቦታ ያመጣላችኋል። 9.59 ብለን እዚህ ራይት ምልክቷን እንነካታለን አንድ ጊዜ። ከዛ እንደዚህ ያመጣልን ማለት ነው። እንደዚህ ሲያመጣልን ከታች ላይ ደብሊዩ ካፒታል መሆን አለበት ፒ ኤ ከዛ አንድ ቁጥር ይሄ የአራት ሪያሉ ነው ማለት ነው። የአስራ አምስት ሪያሉ ደግሞ ቁጥር ነው የሚቀይሩ ሶስት ቁጥር። እንደዚህ አድርጋችሁ መጃኑን ሞልታችሁ መጠቀም ትችላላችሁ ማለት ነው። በጣም አሪፍ ነው። እናም ደግሞ የተለያየ ብቻ መጃኖች የስልሳ ዘጠኝ ሪያል አለ የሰላሳ አራት ሪያል አለ። የተለያዩ መጃኖች አሉት ማለት ነው። ሜሴጅ ደግሞ ለማይመጣላችሁ ልጆች ወይ ሀያ አምስት ይሄው እኔም ጋ ይመጣል ሜሴጁ። ከመጣ ከሶስት ቀን ካለፈ፣ ሁለተኛ ሜሴጁ ካልመጣላችሁ መመጀን አይችልም በነገራችን ላይ ማለት ነው። ግዴታ ሜሴጁ እስከ ሶስት ቀን ነው የሚቆየው የወረደው ሜሴጅ። በዛ ሶስት ቀን ውስጥ እናንተ ከመጀናችሁት ያው ይሰራላችኋል ማለት ነው። ግን ከሶስት ቀን አልፎት ከመጀናችሁት አይሰራም። ብቻ እንደዚህ እንደዚህ እያለ የተለያዩ መጃኖች አሉ ማለት ነው። እንሻላ ሜሴጅ ለማይመጣላችሁ ልጆ ደግሞ ከሁለት ቀን በፊት ምናምን መሰለኝ የሰራው ቪዲዮ አለ። በዛ መልኩ አይታችሁ አስተካክላችሁ ሜሴጅ እንዲመጣላችሁ ማድረግ ትችላላችሁ ማለት ነው። እና ይህንን ይመስላል የዛሬው ቪዲዮችን። እንሻላ በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ።